የትራምፕ ዘለፋና የፑቲን አስደንጋጭ ምላሽ ጦርነቱ ተቀጣጠለ፣ ዩክሬን ወደመች። የሩሲያ ዩክሬን ጦርነት ዛሬም ቀጥሏል፣ መፍትሄ ታጥቷል። የዓለምን ሕዝቦች ሆድ ያኮራመተው መንግስታትን ያስጨነቀው በዋጋ ግሽበት ዓለምን እየናጠ የቀጠለው ይህ ጦርነት አሁንም አስፈሪ ሆኖ ቀጥሏል። በሩሲያ ዩክሬን ግዙፍ ጦርነት የስንቱ ህይወት ተቃወሰ። ለም በለው በለው ከምትለው ባሻገር በዚህ ጦርነት ያልቆሰለ አካል የላትም ሩሲያ። በዩክሬን ላይ እጅግ አስከፊ የተባለውን ጥቃት ፈጽማ በአሜሪካ ከፍተኛ ቁጣና ስድብ ማስከተሉም አይዘነጋም። ጦርነቱ በከፋ መልክ ቀጥሏል። ምናልባትም ከእስከ ዛሬው የተለየ እጅግ አደገኛ ጥቃት ሊፈጸም እንደሚችል እየተገለጸ ነው። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጃል። ወደ መረጃው እናሸጋግራችሁ ነው ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ሲሉ ፕሬዚዳንት ቭላድሚር ፑቲን በትናንትናው ጋዜጣዊ መግለጫቸው ላይ ተናገሩ። ኢትዮጵያን አቆጣጠር በ2014 በዩክሬን የዩሮ ማይዳን መፈንቅለ መንግስት መደረጉን ተከትሎ በዶንባስ ህዝብ ላይ ሲደርስ የነበረውን በደሎችን ለማስቀረት ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ሲሉ ፕሬዚዳንት ቭላድሚር ፑቲን ተናግረዋል። ፕሬዚዳንቱ በክሬምሊን ከሀገሪቱ ባለሀብቶች ጋር ባደረጉት ስብሰባ ላይ ሞስኮ በአጎራባች ሀገራት ያሉ የሩሲያ ቋንቋ ተናጋሪዎችን ችግር ችላ ማለት እንደማትችል ገልጸዋል። ምዕራባውያን ዲሞክራሲ እንዲሰፍንና ምርጫ መደረግ እንዳለበት ሁልጊዜ ቢሰብኩም መፈንቅለ መንግስትና ደም አፍሳሽ ጦርነት እንዲፈጠር ምክንያት እየሆኑ መሆኑንም አንስተዋል። ዩክሬን ከኔቶ ጋር የመቀላቀል አዝማሚያዋ እንድታቆም ና ገለልተኛ ሀገር እንድትሆን እንዲሁም ደግሞ ክሪሚያ ና ሌሎች ሀገራት የቀድሞ የሩሲያ ግዛቶች ያላቸውን አካባቢዎች የሩሲያ ስለመሆናቸው እውቅና እንድሰጥ መጠየቃቸውም ተዘግበዋል። በዚህም ታዲያ ተገደን የገባንበት ጦርነት ነው ሲሉም ፑቲን ተናግረዋል። ፕሬዚዳንት ቭላዲሚር ፑቲን ሩሲያ በዩክሬን ላይ ዘመቻ የጀመረችው ተገዳ ነው ሲሉም ተናግረዋል። በዩክሬን ምድር ምዕራቡ ዓለም የደገፈው መፈንቅለ መንግስት ነገሮችን አቀጣጥሏል ሲልም ቭላድሚር ፑቲን ተናግረዋል። ሩሲያ አማራጭ በማጣቷ የተጀመረ ልዩ ዘመቻ ነው ያሉት ፕሬዚዳንት ቭላድሚር ፑቲን የ2014ቱ መፈንቅለ መንግስትን ተከትሎ የዶንባስ ህዝብ በኪዮቭ አገዛዝ ግፍ ተፈጽሞበታል። ይህን ደግሞ ቆመን ማየት አንችልም ብለዋል። ከቢዝነስ ሰዎች ጋራ በክሪምሊን በነበራቸው ስብሰባ በሩሲያ ቋንቋ ተናጋሪዎች ላይ በጎረቤት ሀገራት የሚደርሰውን ጫናና አስቸጋሪ ሁኔታ ቆመን በማየት ብቻ አናሳልፍን በሚል አጽንኦት ሰጥተዋል። የዓለማችንን ኢኮኖሚ ቴክኖሎጂ፣ ጦር መሳሪያ፣ ውቅያኖስና ባህሮችን የብስና ና ስፔስን በመዳፋቸው ያደረጉ ቱጃር ሀገሮችና ና ቅንጡ ህይወት የሚኖሩትን ህዝቦችን የሚወክለው ግዙፍ የጦር ጥምረት ኔቶ እንዲህ እየተጠራራ ሊቢያን ደብድቦ ጋዳፊን ገሎ ሀገር አፍርሷል። ኢራቅ ደርሶ ባግዳድን ደብድቦ ሳዳምን ገሎ ሀገር አፍርሷል። ዩጎስላቪያን በቦምብ ደብድበዋል። አፍጋንን በደም አጥቧል። በዘመተበት ሁሉ የጠላውን በልቶ የየሀገሩን ዜጎች ለጨካኝ ጽንፈኞች እሳት አድርጎ የራሱን የቅንጦት ኑሮ ቀጥሏል። ባካሄዳቸው ጦርነቶች አልከሰረም። አድማስ ተሻግሮ በሌሎች ሀገራት ላይ እሳት አዘነበ እንጂ በአባል ሀገራቱ ሜዳ ላይ እሳት አላዘነበም። ፑቲን እኛ በቁም እያለን ሩሲያ በምዕራባውያን መዳፍ ስር አትወድቅም ብለው ተናግረውም ነበር። ምዕራብ ዓለም በተለይም ደግሞ አሜሪካ ሩሲያን ለመጣል ታግለዋል፣ ግን እስካሁን አልተሳካላቸውም። በዩክሬን ጦርነት በገፍ መሳሪያ ያስገቡ ግን አልቻሉም፣ በፍጥነት መቋቋም ተሳናቸው። ከፈረንጆቹ 2014 ቀደም ብሎ በኪዮቭ የተቀሰቀሰው ሰላማዊ ተቃውሞ በምዕራቡ ድጋፍ ወደ ግጭት ማምራቱም ይታወሳል። ተቃውሞ መንግስትን ለውጦታል ያሉት ፕሬዚዳንት ቭላዲሚር ፑቲን ችግሩ የተፈጠረው በዛ ወቅት ነው በሚል ምዕራቡን ወቅሰዋል። ሩሲያ እንዲህ አይነት ዘመቻ ውስጥ የመግባቷ ሚስጥር ምርጫ ማጣት መሆኑን ግንዛቤ መውሰድ አለም እንደሚኖርበትም አሳስበዋል። አርቲ እንዳስነበበው የሩሲያ ዩክሬን ጦርነት ከጀመረ ሁለት ሺህ ቀናት ሊሞሉት በጣት የሚቆጠሩ ጊዜያት ቀርተውታል። ጦርነቱ አሁንም አውዳሚ ሆኖ የቀጠለ ሲሆን፣ ባለፉት ቅዳሜና እሁድ አስከፊ ጦርነት ተባብሶ ቀጥሏል። የዩክሬን ባለስልጣናት በተፈጸመባቸው ትልቁ የሩሲያ የአየር ላይ ጥቃት የሞቱ ሰዎች ቁጥር ከ12 ወደ 13 ከፍ ማለቱና ቢያንስ 60 ሰዎች መቁሰላቸውን አስታውቀዋል። ተጎጂዎቹ በሰሜን ምዕራብ ዘይቶሚን ክልል ውስጥ መገኛቸውን ያደረጉ የ8 የ12 እና የ17 ዓመት ዕድሜ ያላቸው ሶስት ታዳጊ ህጻናት እንደሚገኙበትም ተነግረዋል። የዩክሬን አየር ኃይል ሩሲያ ባንድ ሌሊት 298 ሰው አልባ አውሮፕላኖችና 69 ሚሳኤሎችን ማስወንጨፏን ገልጾ 266 ሰው አልባ አውሮፕላኖችና 45 ሚሳኤሎችን ማውደም መቻሉንም አስታውቋል። ከዚህ በተጨማሪ የሩሲያ መከላከያ ሚኒስቴር ወታደሮቹ በዩክሬን ምስራቃዊ የዶኔትስክ ግዛት ውስጥ የምትገኘውን የሮማን ቪካ መንደር መቆጣጠራቸውን አስታውቀዋል። በተጨማሪም የሩሲያ አየር መከላከያዎች እሁድ ዕለት 110 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ያከሸፉ ሲሆን 13ቱ በሞስኮና በቴቨር የአየር ክልል ሲንቀሳቀሱ የነበሩ መሆናቸውን አክለዋል። ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች። ክሬምሊን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው አለ። ሩሲያ ይህን ያለችው ፕሬዚዳንት ትራምፕ ፑቲን ፈጽሞ ቀውስ ናቸው ማለታቸውን ተከትሎም ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸውም ተዘግበዋል። ትራምፕ እሁድ ለት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ፑቲን አንድ ነገር ሆኗል ብለዋል። ፈጽሞ አብደዋል ያሉት ትራምፕ ያላንዳች ምክንያት ሰዎችን እየገደለ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ቴስኮቭ ትራምፕ ያደረጉት ንግግር በዙሪያቸው ያሉ ሰዎችን የሚያንጸባርቅ ስሜታዊ ጫና ነውም ብለዋል። የጀርመኑ ፕሬዝዳንት በበኩላቸው የዩክሬን አጋሮች ለኪየቭ የሚሰጠው የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርገዋል ብለዋል። ጀርመን ታውርስ የተሰኙትን ሚሳኤሎች ለዩክሬን ሰጥታለች የሚሉ ዘገባዎችን መሰማት ጀምረዋል። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነት ከተጀመረ ወዲህ ከባድ የአየር ጥቃት ነው ተብለዋል። የዩክሬንም አየር ኃይል ትልቁ የድሮን ጥቃት ነውም ብለዋል። ፔስኮቭ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት ምላሽ ነው ብለዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የአየር መቃወሚያው በተለያዩ የአገሪቱ ግዛቶች ሀያ የዩክሬን ድሮኖችን መመከት ችሏል። የዩክሬኑ ፕሬዝዳንት ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲንና ሩሲያ መርጠው ጦርነቱን ለመቀጠልና ነብስ ለማጥፋት ያደረጉት ነው ሲሉም ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዜለንስኪ ረቡዕ ዕለት ወደ ጀርመን ያቀናሉ፣ ነገር ግን ይህ ጉዟቸው እስካሁን ተጨባጭነት አላገኘም። ከዚህ ቀደም የነበሩት የጀርመን መንግስታት ታውርስ ሚሳኤልን ለዩክሬን በድጋፍ እንደማይሰጡ በግልጽ አስታውቀው ነበር። ዩናይትድ ኪንግደምና ዩናይትድ ስቴትስን ጨምሮ ሌሎች ምዕራባውያን የዩክሬን አጋሮች ለኪዬቭ የመሳሪያ ድጋፍ ቢያደርጉም እንዴት ጥቅም ላይ መዋል እንዳለበት የሚደነግጉ ሕግጋት ያወጣሉ። ታውርስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያ ይህ መሳሪያ ለዩክሬን የሚቀርብ ከሆነ እንደ አደገኛ እርምጃ ይወሰዳል ብላለች። ትራምፕ ፑቲንን ለረዥም ጊዜ አውቀዋለው እንስማማለን። ነገር ግን ከተሞች ላይ ሮኬቶችን እያስወነጨፈ ሰዎችን እየገደለ ነው። ይህንን ነገር ደግሞ አልወደድኩለትም ብለዋል። የአሜሪካው ፕሬዚዳንት አክለው ሩሲያ ላይ ተጨማሪ ማዕቀብ ለመጣል ዝተዋል። ነገር ግን ከዚህም ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ ማሰማታቸው ይታወሳል። ትራምፕ በትሩዝ ሶሻል ገጻቸው በለቀቁት መልእክት ትራምፕን ብቻ ሳይሆን የዩክሬን ፕሬዚዳንትንም ዘልፈዋል። ሩሲያ በአሁኑ ወቅት ሀያ በመቶ የሚሆነውን የዩክሬን ግዛቶችን በቁጥጥሯ ስር አድርጋለች። ይህ ግዛት በአውሮፓውያኑ 2014 በሩሲያ የተያዘችው ክሪሚያን ያካትታል። ትራምፕ አሜሪካ በሩሲያ ላይ የምትጥለው ማዕቀብ ለመጨመር እያሰቡ እንደሆነ ተጠይቀው ሲመልሱም በፍጹም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ከዚህም በፊት ደጋግሞ ይዝቱ ነበር፣ ነገር ግን በሞስኮ ላይ ምንም አይነት ገደቦችን ተግባራዊ ለማድረግ ገና ነው ሲሉም ተናግረዋል። ብዙም ሳይቆዩ ትራምፕ በትሩዝ ሶሻላቸው ላይ ባሰፈሩት መልእክት ፑቲን በፍጹም አብዷል ሲሉም ጽፈዋል። ተመራጩ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣት በዩክሬን ጦርነት ላይ በምዕራቡ ዓለም ከፍተኛ የፖሊሲ ለውጥን እንደሚያስከትል እየተነገረ ቢቆይም ትራምፕ ግን ጦርነቱን እስካሁን ማስቆም አልቻለም። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባለስናችሁ መረጃ እንደተደሰታችሁበትና የትራምፕ ዘለፋና የፑቲን አስደንጋጭ ምላሽን በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኗን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን ይሁን።